ኢየሱስ ክርስቶስ ስለ እኛ ኃጢአት መሆኑን የእኛን ሞት መውሰዱን የኛን ህማም መውሰዱን የሚያሳይ ጭለማ ነው። ስለ እውቀት ነው እንጂ የሚያወራው ከፀሐይ የሚወጣውን ብርሃን አይደለም የሚናገረው። በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና የሚያሳየው እውቀትን፣ አብርሆትን፣ መገለጥን እነዚህን ሐሳቦች ነው የሚያሳየው። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸንፍም። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ምን ማለት ነው የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የተለያዩ ጥቅሶችን የምንፈታበት መርሃ ግብራችን ነው። እንግዲህ ባለፈው ምን ማለት ነው በሚለው መርሃ ግብራችን ላይ ኩነኔ የለብንም የሚለውን የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ ስምንት ቁጥር አንድ ላይ ያለውን ሀሳብ ምን ማለት ነው፣ ኩነኔ የለብንም ሲባል ምን ማለት ነው፣ የፍርድ አይነቶች ስንት ናቸው ብለን የተለያዩ ሀሳቦችን ወደ እናንተ አድርሼ ነበር። እንግዲህ እዛ ቪዲዮ ስር የተለያዩ ጥያቄዎች ተጠይቄ ያለው በተለይም ከጥቅሶች ጋር በተገናኘ ጥቅሶችን አስቀምጣችሁልኛል። ዛሬ እንግዲህ ለጥያቄዎቻችሁ መልስ ነው ይዤ የመጣሁት። አንድ ወዳጄ እንግዲህ እንደምታዩት ዘውዱ ተመስገን የተሰኘ ውድ ዩ ዲስክራይብ ጄኔሲስ ዋን ስሪ ስፒሪቹዋሊ ኢን ዲቴይል የሚል ጥያቄ አቅርቦልኛል። ዋት ካይንድ ኦፍ ላይት ኢዝ ክሪኤትድ ባይ ጋድ ሜይ ጋድ ብሌስ ዩ ብሎኛል። አንተም ተባረክ። ዘፍጥረት ምዕራፍ አንድ ቁጥር ሶስት ላይ ያለው እንግዲህ ብርሃን የሚለው ምን አይነት ብርሃን ነው እግዚአብሔር የፈጠረው የሚል ጥያቄ ነው። ልክ እንደዚሁም ደግሞ እናንተም ሌላ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ እየገባችሁ ጥቅሶችን አስቀምጡልን። እኛም እንደዚህ በየሳምንቱ አንዳንድ ጥቅሶችን ለመፍታት እንሞክራለን ማለት ነው። ዘፍጥረት ምዕራፍ አንድ ላይ ያለው ሀሳብ ምንድን ነው የሚለውን መጀመሪያ ቃሉን ላንብብላችሁ። ወዳጄ እንግዲህ የጠየቀኝ ቁጥር ሶስት ላይ ያለውን ነው። እኔ ግን ከፍ ብዬ ከቁጥር ሁለት ጀምሮ ያለውን ሀሳብ ላንብቦ የበለጠ እንድንረዳው እንደዚህ ይላል እንግዲህ ዘፍጥረት ምዕራፍ አንድ እግዚአብሔር ዓለማት እንዴት እንደፈጠረ ሙሴ የዘገበልን ምዕራፍ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት ነው ሙሴ የሚጀምረው። ከዛ ቁጥር ሁለት ላይ ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይልና ቁጥር ሶስት ላይ እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ እግዚአብሔርም ብርሃኑን መልካም እንደሆነ አየ እግዚአብሔርም ብርሃንንና ጨለማን ለየ እግዚአብሔርም ብርሃኑን ቀን ብሎ ጠራው ጨለማውንም ሌሊት አለው ማታም ሆነ ጠዋትም ሆነ አንድ ቀን በማለት እንግዲህ ሙሴ ዘግቦልናል አሁን ብዙ ጊዜ ከዚህ ጋር በተገናኘ በተለይ ሙስሊሞች የሚጠይቁን አንድ ጥያቄ አለ። ሙስሊሞችን ብቻ ሳይሆኑ በእግዚአብሔር መኖር የማያምኑ ደግሞ ኤቲስት የሆኑ ሰዎች እዚህ ጥቅስ ላይ ጥያቄ እንዳላቸው ብዙ ጊዜ እንሰማለን። እንዴት ጥያቄ የተፈጠረባቸው ስንል ቁጥር 14 ላይ እንዲሚል ቃል እናገኛለን። እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ ለምልክቶች ለዘመኖች ለዕለታት ለአመታትም ይሁኑ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ እንዲህም ሆነ እግዚአብሔርም ሁለት ትላላቅ ብርሃናትን አደረገ ትልቁ ብርሃን በቀን እንዲሰለጥን ትንሹም ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ ይላል እንግዲህ ቁጥር 14 ጀምሮ ስናነብ ደግሞ እግዚአብሔር ፀሐይና ጨረቃን ከዋክብትን እንደፈጠረ ይነግረናል። ግን ቁጥር ሁለት ላይ ቅድም እንዳነበብነው እስከ ቁጥር ሶስት ባለው ላይ ደግሞ እግዚአብሔር ብርሃንን ያስገኘው ቁጥር ሶስት ላይ ነው የመጀመሪያው ቀን ላይ ነው። ስለዚህ እንዴት ነው ፀሐይ ከብርሃን በኋላ የመጣው መጽሐፋችሁ ሳይንስን የተከተለ አይደለም የሚል ክስ ብዙ ጊዜ ያቀርባሉ ኤቴስትም የሆኑ ሙስሊሞችም። ምክንያቱም እግዚአብሔር እንዴት ከፀሐይ በፊት እንዴት ብርሃን ይገኛል የሚል ጥያቄ ያነሳሉ። እና ለዛ ጥያቄ መልስ ይሆናቸዋል ብዬ አስባለሁ። እንግዲህ መጽሐፉ መጽሐፍ ቅዱሱ የማን ነው ከተባለ መጽሐፉ የኛ የክርስቲያኖች ነው። ስለዚህ ጥያቄ ካላችሁ መጠየቅ ያለባችሁ ሙስሊሙን ሳይሆን ክርስቲያኖችን ነው። ሙስሊሞች በዚህ ጉዳይ ላይ ቢያብራሩ ወደ ስህተት ነው እንጂ የሚወጥቁት ወደ እውነተኛው መንገድ መምጣት አይችሉም። ለምን ከተባለ ስለማያምኑበት ማለት ነው የመጽሐፉን መንፈስ ማግኘት አይችሉም። ስለዚህ ዘፍጥረት ምዕራፍ አንድ ላይ ያለው ሀሳብ ምንድን ነው የሚያሳየው ከተባለ ሁለት ነገሮችን ማንሳት እንችላለን። አንደኛው ጨለማና ብርሃን የተባሉት ነገሮች ምንድን ናቸው? እኛ እንደምናውቀው ሲመሽ የምናየው አይነት ጨለማን ነው መጽሐፍ ቅዱሳችን የሚነግረን ብርሃን ደግሞ ስንል ይሄ ከፀሐይ የሚወጣውን ብርሃን ነው እየነገረን ያለው ብለን ብንጠይቅ አይደለም። እንደሱ አይደለም ሃሳቡ። እሱን ላብራራ አላችሁ። እንግዲህ በመጀመሪያ የምናገኘው ጨለማ ነው። ጨለማ ስንል እዚህ ጋር በዕብራይስጥ የተቀመጠው ቃል ብናይ ሾሼክ የሚል ቃል እናገኛለን። ሾሼክ ምን ማለት ነው ስንል የተለያየ ትርጉሞችን ያስቀምጥልናል። በተለይም ይህን ማጥናት የምትፈልጉ ሰዎች በስትሮንጉ ላይ ስትሮንግ ነምበር ኤች 28 22 ላይ እንደዚህ የሚል ትርጓሜን እናገኛለን። ሾሼክ ማለት ዲስትራክሽን ዴዝ፣ ኢግኖራንስ፣ ሶሮ፣ ዳርክ ናይት የሚሉ የተለያዩ ትርጉሞች እንዳሉት ይናገራል። ስለዚህ ሾሼክ የሚለው ቃል በዋናነት የሚያሳየው ምንድን ነው ከተባለ መታወርን ያሳያል፣ ብላይንድነስ የምንለው ድንቁርናን ያሳያል፣ ኢግኖራንስ የምንለው ሞትን ያሳያል፣ ዴዝ ተብሎ የሚጠራው ማለት ነው። ስለዚህ ሾሼክ የሚለው ቃል ይህ ከ12 ሰዓት በኋላ በሀገራችን አቆጣጠር ከ12 ሰዓት በኋላ የሚመጣውን በተለምዶ ጭለማ ብለን የምንጠራውን ወይም ደግሞ አሁን እዚህ ስቱዲዮ ውስጥ የተለያዩ ብርሃናቶች አሉ አይደል? ብርሃኖች አሉ። እነዚህም ብርሃን ብናጠፋቸው ስቱዲዮ ምን የሆነ ይል እንላለን? ጨለመ እንላለን። ይህን በተለምዶ የምንጠቀማቸው ቃላቶች የሚያሳይ ቃል አይደለም ጭለማ የሚለው ዘፍጥረት ምዕራፍ አንድ ላይ ያለው ሾሼክ የሚለው ቃል የሚያሳየው መታወርን ያሳያል። ብላይንድነስ የሚባለው ድንቁርና ነው ያሳያል። ኢግኖራንስ ድንቁርና ማለት በነገራችን ላይ አለማወቅ አይደለም፣ ማወቅን አለመፈለግ ነው። ድንቁርና የምንለው ሰዎች በተለያየ መንገድ ላያውቁ ይችላሉ አይደል፣ ግን አለማወቅ መፈለግ ደግሞ እሱ ደግሞ የበለጠ ደግሞ ክህደት ነው። ስለዚህ ኢግኖራንስ የምንለው ድንቁርና የምንለው ማወቅን አለመፈለግ እሱ ነው። ሾሼክ ተብሎ የሚጠራው በሌላ በሦስተኛ ትርጓሜ ደግሞ ሾሼክ የሚለውን ከሞት ጋር ተገናኝቶም ሊተረጎም ይችላል። ዴዝ ብለን ልንጠረውን እንችላለን። ስለዚህ ጨለማ ስንል ሾሼክ የሚል ቃል ይጠቀማል። ሌሊት የሚለውን ቃል ደግሞ ስናይ ናይት የሚል ቃል በእንግሊዝኛ ወይም ላይል የሚል ቃል ይጠቀማል። ማታ ማለት ደግሞ ሬብ የሚል ቃል ይጠቅማል ማለት ነው። እብራይስጡ እንግዲህ ፕሮናንሴሽኔን ይቅርታ ጠይቃለሁ ከተሳሳትኩ ግን፣ እነዚህ አይነት ቃላቶች አሉ። ሾሼክ የሚል ቃል፣ ሌይል የሚል ቃል፣ ኤሬብ የሚል ቃላቶች አሉ። ስለዚህ እነዚህ የተለያዩ ኮንሰፕቶች እንደሆኑ መረዳት አለብን። አሁን ማታ የሚለው ቃል የብርሃን አለመኖርን ነው የሚያሳየው። ማታ ሲል ኤሬብ የሚለው ቃል የብርሃን አለመኖርን ነው የሚያሳየው። ጨለማ ግን የሚለው ቃል የብርሃንን አለመኖር አያሳይም፣ ወይም ዘ አብሰንስ ኦፍ ላይት አይደለም እዚህ ጋር የሚያሳየው ጨለማ የሚለው ጨለማ የሚለው ቃል ከጥቁርነት በላይ ነው። አሁን ብዙ ጊዜ የሆነ ጥቁር ሲሆን እናደል ጨለመ የምንለው ግን ጨለማ የሚለው ከጥቁርነት በላይ መሆኑን መረዳት አለብን። ጨለማ ማታ ከሚለው ቃል ጋራ የተለያየ ነው። ማታ ከሚለው ቃል ጋራ እዚህ ጋራ ማታ የሚል ቃል እናገኛለን። ማታ ከሚለው ጋራ በፍጹም አንድ አይነት አይደለም። ይሄ ከ12 ሰዓት በኋላ ማታ የምንለው ነገር መሸ የምንለው ነገር እሱ አይደለም። ጨለማ የተባለው ጨለማ የሚለው ቃል ቅድም እንዳልኳችሁ ሞትን ያሳያል፣ ድንቁርናን ያሳያል። ስለዚህ ይህ ጨለማ በነገራችሁ ላይ በመጽሐፍ ቅዱሳችን ታሪክ ውስጥ በተለይ በአዲስ ኪዳን ስናጠናው አንድ ቦታ ላይ ተከናውኖ እናገኘዋለን። የት ላይ ካላችሁኝ የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ እንደዚህ ይላል፦ ከስድስት ሰዓትም ጀምሮ እስከ ዘጠኝ ሰዓት ድረስ በምድር ላይ ጨለማ ሆነ ይለናል ምን ሆነ? ጨለማ ሆነ ይለናል። ይህ ብቻ አይደለም። ዘጸአት ላይ የሚደን ብናነብ አንድ ነገር እናገኛለን። ዘጸአት ምዕራፍ 10 ቁጥር 21 ላይ እግዚአብሔርም ሙሴን እጅን ወደ ሰማይ ዘርጋ፣ በግብጽ ሀገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው በማለት እናያለን። ስለዚህ ሰው ምን የሚያደርገው የሚዳስሰው ጽኑ ጨለማ ይሁን የሚል ቃል እናገኛለን። ቅድም እንዳልኳችሁ ደግሞ የማቴዎስ ወንጌል ምዕራፍ ሃያ ሰባት ቁጥር 45 ላይ ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ በምንድን ላይ ምን ሆነ ነው የሚለን? ጨለማ ሆነ ነው የሚለን። ይህ ጨለማ ማታን ነው የሚያሳየው? በፍጹም አይደለም። ማታን አይደለም የሚያሳየው። ታዲያ ጨለማው ምንድነው ሪፕሬዘንት የሚያደርገው ከተባለ ኃጢአትን ነው የሚያሳየው። ኢሳይያስ ምዕራፍ 53 ላይ እንደምታስታውሱት እግዚአብሔር የሁላችንን በደል በማን ላይ ነው ያኖረው? በኢየሱስ ክርስቶስ ላይ አኖሮ ይለናል። ሐዋርያው ጳውሎስ ደግሞ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 21 ላይ እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው ይለናል። ስለዚህ መስቀል ላይ ምንድነው ሀፕን ያደረገው ከተባለ ልውውጡ ሆናል። ኢየሱስ ክርስቶስ የእኛን ኃጢአት ወሰደ፣ እኛ ደግሞ የእርሱን ጽድቅ ወሰድን ማለት ነው። ስለዚህ ያ ጭለማ ሪፕሬዘንት የሚያደርገው ምንድነው ስንል የብርሃን አለመኖርን ሳይሆን ኢየሱስ ክርስቶስ ስለእኛ ኃጢአት መሆኑን፣ የእኛን ሞት መውሰዱን፣ የእኛን ህማም መውሰዱን የሚያሳይ ጭለማ ነው። ይሄ ጨለማ ተብሎ የተገለጠው ማለት ነው። ስለዚህ ዘፍጥረት ምዕራፍ አንድ ላይ ያለው ጨለማ ተብሎ የተጠቀሰው ቃል የብርሃን አለመኖር ሳይሆን ድንቁርናን የሚያሳይ ሞትን የሚያሳይ ነው። በተለይም ኢግኖራንስን ያሳያል። ስለዚህ ዘፍጥረት ምዕራፍ አንድ ቁጥር ሶስት ላይ ያለው ብርሃን የሚለው ቃል የሚያሳየው ምንድን ነው ከተባለ ብርሃን የሚለው ቃል ይህ ከፀሐይ የሚወጣውን ጨረርን የሚያሳይ አይደለም። እሱን አይደለም እየተናገር ያለው መጽሐፍ ቅዱሳችን። እግዚአብሔርም ብርሃን ይሁን አለ ብርሃን ሆነ የሚለው ቃል ብርሃን የሚለው ቃል በዕብራይስጡ ኦር የሚል ሲሆን ትርጓሜው ምንድነው ነው ስንል፣ ኢንላይትመንት ማለት ነው። ይህ አብሮሆት ማለት ነው። እዚህ ጋር የተጠቀሰው ቃል ኢንላይትመንት፣ አብሮሆት የሚል ትርጓሜ እናገኛለን። ስለዚህ ዘፍጥረት ምዕራፍ 1 ቁጥር 14 ላይ ብርሃን ተብሎ የተጠራው ቃል ከተጠራው ቃል ጋር ምን አለው ልዩነት አለው። ይህ ፀሐይ የሚያመጣው ብርሃን አይደለም። እዚህ ጋር ቁጥር ሶስት ላይ ብርሃን ተብሎ የተጠቀሰው ሁለቱ በጣም የተለያዩ ነገሮች ናቸው። እዚህ ጋር ያለው ቁጥር ሶስት ላይ ብርሃን የሚለው ቃል ኢንላይትመንትን ነው የሚያሳየው፣ አብርሆትን ነው የሚያሳየው፣ እውቀትን ነው የሚያሳየው። አብሮ ስንል መገለጥ ከዛ ከእውቀት በላይ ነው። ግን ሁለቱንም ሊያሳይ ይችላል፣ እውቀትንም አብርሆትንም ሊያሳይ ይችላል። ይህን ደግሞ እንዴት ነው የምናውቀው ከተባለ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ አራት ቁጥር ስድስት ላይ እንደዚህ የሚል ቃል እናገኛለን። በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብረ ያለ እግዚአብሔር ነውና ብሎ ዘፍጥረት ምዕራፍ አንድ ቁጥር ሶስት ላይ አሁን ያነበብኩላችሁን ቃል ሲተረጉመ እናገኛለን። ምን ብሎ ነው የተረጎመው? እውቀት ብሎ ነው የተረጎመው። ድጋሚ ላንብብላችሁ በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ይላል። ይህን ደግሞ ለማስታወስ ምንድነው ወደ ዘፍጥረት ይሄድና በጨለማ ብርሃን ይብራ ያለ እግዚአብሔር ነውና በማለት ይናገራል። ስለዚህ እዚህ ጋር ቁጥር ሦስት ላይ ያለው ብርሃን ስለ እውቀት ነው እንጂ የሚያወራው ከፀሐይ የሚወጣውን ብርሃን አይደለም የሚናገረው። ስለዚህ ቁጥር 14 ላይ ፀሐይና ጨረቃን እግዚአብሔር ከፈጠረ በኋላ ያለው ብርሃን እሱ አሁን የምናየውን ብርሃን ነው። ቁጥር 3 ላይ ግን ያለው ብርሃን እውቀት ነው። ስለዚህ እዚ ጋ ያለው ብርሃን የጨለማ የተባለው ቁጥር ሁለት ላይ ያለው ጨለማ የተባለው የሱ ተቃራኒ ነው እንጂ ቀለ የምናየው ብርሃን አይደለም። እዚ ጋ ያለው ብርሃን እሱን መረዳት አለብን። ስለዚህ መጽሐፍ ቅዱሳችንን በጥልቀት ካጠና ነው እንደነዚህ አይነት ችግር ውስጥ እንዳንገባ እንሆናለን ማለት ነው። ስለዚህ እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ የሚለው ቃል የሚያሳየው እውቀትን አብሮሆትን መገለጥን እነዚህን ሀሳቦች ነው የሚያሳዩ። ለዛ እኮ ነው መጽሐፍ ቅዱሳችንን ስናነብ፣ በተለይም በጨለማ ውስጥ የነበርን ሰዎች መጽሐፍ ቅዱሳችን ካነበብን በኋላ በራልን እንላለን አይደል? በራልን ብርሃኑ አገኘ እንላለን። ምን ማለት ነው? ቃሉን ስናይ እግዚአብሔር የሚያበረው ብርሃን አለ። እሱ ምንድን ነው? እውቀት ነው፣ መገለጥ ነው፣ አብሮሆት ነው። ስለዚህ እዚህ ጋር አስቀድሞ ዘፍጥረት ምዕራፍ አንድ ላይ እግዚአብሔር ወደፊት የሚሆነውን ነገር እያሳየን ነው። በነገራችን ላይ ዘፍጥረት ምዕራፍ አንድን በደም ያጠና ሰው የኢየሱስ ክርስቶስን የማዳን ስራ ወደፊት የሚመጣውን የማዳን ስራ መረዳት ይችላል። እንዴት ካላችሁኝ መጽሐፉ እንዴት ነው የሚቆጥረው? ለምሳሌ ቁጥር አምስት ላይ ተመልከቱ። ዘፍጥረት ምዕራፍ አንድ ቁጥር አምስት ላይ እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን ይላል። ተመልከቱ የቆጠረው ከማታ ነው። ከዛስ ወዴት ሄደ? ወደ ጠዋት ሄደ ከማታ ወደ ጠዋት ሄዶ ነው አንድ ቀን ያለው። እኛስ አንድ ቀን ብለን አሁን የምንጠራው እንዴት ነው ከተባለ ከቀን ወደ ማታ ስንሄድ ነው አንድ ቀን ምንለው። እሱ ልክ አይደለም። መጽሐፍ ቅዱሳችን የሚቆጥረው ከማታ ወደ ቀን ነው እንጂ ከቀን ወደ ማታ አይቆጥርም። ይህ ምንድነው የሚያሳየው ከተባለ የሰው ልጅ ከኃጢአት ወደ ጽድቅ እንደሚመጣ፣ ከጨለማ ወደ ብርሃን እንደሚመጣ፣ ከሞት ወደ ህይወት እንደሚሻገር ማሳያ ነው። ስለዚህ ዛሬም ላይ እኛ ከብርሃን አሁን ነግቶልን ወደ ጨለማ የምንሄድ ነው የሚመስልን፣ እንደሱ አይደለም። መቁጠር ያለብን መቁጠር ያለብን ከማታ ወደ ቀን ነው መቁጠር ያለብን። በመንፈሳዊ ዓለም ላይ እንደዛ ነው የሚቆጠረው እንጂ ከብርሃን ወደ ማታ አይደለም የምንሻገረው። ከማታ ወደ ምንድን ነው የምንሻገረው? ወደ ቀን ነው የምንሻገረው። ስለዚህ ዘፍጥረት ምዕራፍ አንድ ላይ ያለው ሀሳብ ሽግግርን ነው የሚያሳየው። ይህን አስቀድሞ እግዚአብሔር በቀድመ እውቀቱ በምልክቶች ነው ያሳየን። ስለዚህ እሱን ነገር በደንብ መረዳት አለብን። ስለዚህ እዚህ ጋር የተጠቀሰው ብርሃን ተብሎ የተጠቀሰው ቃል ከመገለጥ ጋር ከኤንላይትመንት ጋር የሚገናኝ ቃል መሆኑን መረዳት በጣም ያስፈልጋል ማለት ነው። ስለዚህ እውቀትን ያሳየናል። ያለ እውቀት ደግሞ መሆን ጥፋት መሆኑን መጽሐፍ ቅዱሳችን እንግዲህ እንደምታውቁት ሆሴ ምዕራፍ አራት ቁጥር ስድስት ላይ ምንድን ነው የሚለን ህዝቤ እውቀት ከማጣቱ የተነሳ ሰውነት ጠፍቷል ይላል አንተም እውቀትን ጠልተሃልና ጠልቻለሁ የሚል ቃል እናገኛለን ስለዚህ ኢግኖራንስ ደግሞ የዚህ ተቃራኒ ነው ቅድም እንዳልኳችሁ ማወቅን አለመፈለግ ነው ስለዚህ ጨለማ የተባለው ይህን ብርሃን መግፋት ነው በሌላ አገላለጽ ይህ ብርሃን ስንል ስለማን ነው እያወራን ያለነው ይህ መገለጥ ስንል ስለማን ነው እያወራን ያለው ከተባለ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ማረጋገጫ ከተባለ እኒ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 በእርሱ ሕይወት ነበረች ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፎም ይላል። አያችሁ። ስለዚህ እየተናገረ ያለው ይህ ድንቁርናን የሚያጠፈው እግዚአብሔር ብርሃን ይሁን ያለው ምን ላይ ነው? ጭለማ ላይ ነው። ጭለማ ምን አላደርገውም? አላሸነፎም ይላል። ስለዚህ ጭለማ ሪፕሬዘንት የሚያደርገው የሚወክለው ድንቁርናን፣ ኃጢአትን፣ ሞትን ነው። ብርሃን ደግሞ ሪፕሬዘንት የሚያደርገው ምንድን ነው? እውቀትን፣ መገለጥን ነው። ስለዚህ ይሄ መገለጥ የሚያሳየው ማን ላይ ነው ከተባለ፣ ጌታ ኢየሱስ ክርስቶስ ላይ ያለን እውቀት፣ ያለን መገለጥ ነው። ይህን እውቀት የተቀበለ ሰው፣ ይህን መገለጥ ያገኘው ሰው በጨለማ ላይ የሚያበራ ሰው ነው። ጨለማ የማያሸንፈው ሰው ነው እሱ ነው። እንግዲህ ዘፍጥረት ምዕራፍ አንድ ላይ የምናገኘው ታሪክ የሚያሳየን አስቀድሞ እግዚአብሔር በቅድመ እውቀቱ በነቢዩ በሙሴ አማካኝነት ይህን እውነት ገልጦልናል። ስለዚህ በአዲስ ኪዳን ያለን ሰዎች በክርስቶስ የሆነን ሰዎች በዚህ በአዲስ ኪዳን እውነት ላይ ቁመን የብሉ ኪዳን መጻሕፍትን ስናነብ ልንተረጉሞ የምንችለው ከክራይስት ጋር በማገናኘት ነው። እንደምታውቁት ዮሐንስ ወንጌል ምዕራፍ አንድና ዘፍጥረት ምዕራፍ አንድ ተመሳሳይ የሆኑ ሀሳቦችን ነው የሚያስቀምጥልን። ስለዚህ እሱን ነው ያመጣልንና ሁሉ በርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ካለ በኋላ በርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል ጨለማም አላሸነፈውም፣ በማለት ዮሐንስ የሚነግረን። ስለዚህ ሳጠቃልል መልእክቴ ጨለማ ማለት አለማወቅን፣ ሞትን፣ ድንቁርናን ያሳያል። ብርሃን ማለት ደግሞ አብርሆትን፣ እውቀትን ያሳያል ማለት ነው። ስለዚህ በቀጣይ ደግሞ በሌላ ጥቅስ እስከምንገናኝ ድረስ እዚህ ላይ መርሃ ግብራችንን እንጨርሳለን። የፍቅር የወልድ ቸርነት የመንፈስ ቅዱስ ሕብረት ከሁላችን ጋር ይሁን።